ያስቡት ሀሳብ ውስጥ የሰፉት ነገር አለ። ግን ግን ዋጋ እንዲከፍል የሚፈልጉት እነሱን አይደሉም የነሱ ልጆች አይደሉም። በጉልበት ቢሆን የፈለገውን ነገር ማሳካት የሚያስችል አውድ መፈጠር አለበት። ያንን አውድ ደግሞ መፍጠር የምንችለው በዚህ አካሄድ ነው ብለው ያምናሉ። ስለዚህ በዚህ አካሄድ ውስጥ የሚከፈል መስዋዕትነት በነሱ ይሄ ጤናማ የሆነውን እድገት አይደለም ያልኩት በነሱ አረዳድ ውስጥ ኢትዮጵያን የምንፈልገት ቦታ ለማድረስ ይሄ ዋጋ መከፈል አለበት ብለው የሚያምኑ ሰዎች ናቸው። ስለ ዲሞክራሲ ስለሌላ፣ እነማን ናቸው እነሱ እነማን ናቸው? ጴጥሮስ ጲላጦስ፣ ደናነ ነገር አይደለም የሚታገሉት። የሚታገሉት ኢትዮጵያ አምባገነንም ይሁን ምንም አይነት ስርዓት ይሁን ኢትዮጵያን ግን ሊያሻግር የሚችል ብለው እነሱ በሚያስቡት ሀሳብ ውስጥ የሰፉት ነገር አለ። ግን ግን ዋጋ እንዲከፍል የሚፈልጉት እነሱን አይደሉም፣ የእነሱ ልጆች አይደሉም፣ የነሱ ቤተሰቦች አይደሉም፣ ተጋሪዎች አይደሉም ይህንን ዋጋ እንዲከፍል የሚፈልጉት የምስኪኑን ገበሬ ልጅ፣ የአማራውን ገበሬ ልጅ፣ በየገጠሩ የሚኖረው ዋጋ እንዲከፍል፣ የድሃው ልጅ ዋጋ እንዲከፍል ይፈልጋሉ። የጋዜጠኛ ቡድኖች አሉ ይህንን ሀሳብ የሚደግፉ። ቆይ አንተ ማነ? ጲላጦስ ጴጥሮስ የሚያሶች አላችሁ። ምንኖ ሌላ መልክን ቀይረ ይሆን እንደ በመጨረሻው ሰዓት ከደሞ ንጹህ ነኝ ማለት ያዋጣል ብለህ ነው? አልሳኪሙ። ለማንኛውም ሁሉም የዘራውን ያጭዳል። ለአንተ ያጨበጨበም ያሸበሸበም ዛሬም ለጆሮው ላይኑ፣ ለሰውነቱ፣ ለማንነቱ፣ ለክብሩ ቆሻሻ ነገርን የሚመግብ ሁሉ የዘራውን ያጭድ ዘንድ ወቅቱ ነው። ያኮ በጎ ነገር መናገር የተው ነው ሰው ያንን ስላልወደደ ነው። ስለዚህ የጥገበውና በመከራ ላይ ኖሮ ከመከራ የወጣ ዘንድ ስንናገር ካልሰማ አንተና መሰሎችን ይስማ። ግን አንተንም ደግሞ ሊያስቆምህ ባለመቻሉና በዘው እየጋለበት ሲቀጥል የለም ብሏል። ከአንተ ራስህን ለማዳን እየሞከርክ ነው ያለው። የሚገርመው አንተ የምትጋልበው የምታሳስተውና ዛሬም በዕብደቱ ላይ በጥላቻ አብዶ ለመጠፋፋት የሚሽቀዳደመው ትውልድ ዛሬም እንዳበደ ነው። ሰው የዘራውን ይጨድ ምኞቱ ንያው ይሳካለት። ይሄ ደግሞ የፈጣሪ ነው። እልቂትን የተመኘ ፈጣሪ ቶሎ እንዲጨርሰው፣ መዳንን ማምለጥን ማትረፍንና በጎ ነገርን ይወደድ ደግሞ ፈጣሪ አሁንም በጎ ነገር እንዲሰጠው ሰው የተመኘውን እንዲያደርግለት። እኔ ዋነኛ ፈቃጅ ነኝ እና ጲላጦስ፣ ጴጥሮስ ማንን ነው የምትወቅሰው? አልገባኝም እንደ አታፍሩም? እናንተ ውንደው የሚወቅሳችሁ የሚያርማችሁ ብታጡ ጭራሽ እና እራሳችሁ እየወቀሳችሁ መጣችሁ የምትገርሙ ናችሁ። እንደው ይህንን እኔ ስም ካሊ ካሊ ብዬ መጣት አልፈልግ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ምንም ማክሰው አድርጋችሁ አትውሰዱት። አረንዶ ትንሽ አምስት ፐርሰንት የሚሆነ ነገር ያውቃል። በሉ እንደ ይህ ሰውዬ እኮ አዳማ ጨፌ ኦሮሚያ ያኔ ያኔ ያኔ ወደ ስልጣን ከመጣ በፊት አይደለም ያኔ እንኳን ኦሮሚያ የቤቶች ልማት መስሪያ ቤት አላፊ በነበረበት ሰዓት አቦይ ሰባት ጋር ሄዶ የኢትዮጵያ ጠቅላይ ሚኒስተር ለመሆን ምን ያንሰኛል ነው ያላቸው። አንተ ጅን ያለብህ ብሎታል። ጅን ያለብህ ብሎት ከዛ ጊዜ ጀምሮ ጠቅላይ ሚኒስትር ለመሆን የሚያስችለው መንገድ ሲያስራ ሲያስብ የመጣ ሰውዬ ነው። ዛሬ እስኪ እናንተ ከዚህ ውስጥ ያላችሁ ሰዎች እስኪ ከልጅነትህ ጀምረው የቀበሌ ሊቀመንበር ሆናለሁ ብለህ አስበህ የተሳካላለ? ይህ ሰው የኢትዮጵያ ጠቅላይ ሚኒስትር ሆናለሁ ብሎ የሆነ ሰው ነው። እያወራ አረ ነገርልኝማ የድር እቤቱ ላይ ሚስቱ ላይ እና ልጆቹ ላይ መሰልጠን ያቃተው በህይወቱ መውደቅ እንጂ መነሳት የተሳነው የጨነገፈ ሰው ሆኖ ተከብሮ ተፈጥሮ የተዋረደ ውዳቂ ሁሉ ነው እየጮኸ ያለውና ከጠቅላይ ሚኒስትሩ ጋር ያለው ነገር ንገርልኝ ማን ወንድሜ፣ እውነትን ስለያዝክ ነው የወደድኩህ። መስፈርታችን እውነት፣ መስፈርታችን አንድነት፣ መስፈርታችን ኢትዮጵያዊነት፣ መስፈርታችን በየትኛውም ቦታ ላይ ቢሄድ እኩል በዓለም ህዝቦች መካከል እኩል የሚታይ ነገር ነው እንጂ ጎጠኛ፣ መንደርተኛ፣ የበሰበሰ ነገር ለሆኑ በጥላቱ ወጥመድ ውስጥ በጥላቱ የሆነ የሆነ ሳጥን ውስጥ ሆኖ የሚጮኋለ ድምፁን ብቻ እንደ እንቁራሪት የሚያሰማ እንደው ያልታደለ ቤተሰብ ያልታደለች ሀገር ያልታደለ ሰውነት እንደነዚህ አይነት አውሬዎችን አፍርታል። ይኸው እስከዛሬ የሚያባሉና ንገርልኝ ጠቅላይ ሚኒስትሩን በዚህ ስም መግለጥ በራሱ መበለጥን ማረጋገጥ የራስን ሞት መመስከር እንጂ እኮ ጠቅላይ ሚኒስትሩ ላይ እንደማደርሱበት ከዚህ በላይ ምስክርነት የለም። ቢኮዝ ለእርሱ ይህን እያላችሁ እሱ እየሰራ ነው ሰው እየተረገጣችሁ ከመሬት በታች እየዋላችሁ እሱ ከአየር ላይ በሰማይ ላይ የሚበር የፈለገውን ያሻውን ለማድረግ አቅም እንዲያገኝ የምታደርጉ ባለጌዎች ናችሁ። ዛሬም በአንዳነት የወረሳችሁና ያው የኢትዮጵያ ታሪካዊ ጥላቶች የሚነፏችሁ በልኝና እንደዛ ነው ነገሩ። እስኪ ነገራችሁ አላችሁ በነገራችሁ እንደዚህ ሁሉ መጀመሪያ ቀስ ብላችሁ ማሰብ አለባችሁ። እስኪ የወጣችሁበት ማህበረሰብ ውስጥ ያላችሁ የምትኖርበት አካባቢ የዚህ ቀበሌ ሊቀመንበር ሆናለው ብላችሁ አስባችሁ እየተሳካላችሁ አላችሁ። እውነቱ ማለት እውነቱ ማለት የማከታው ማንነት አሁን ላይ ይፋውል ዝም ሳይቀር ተረፍቷል፣ ፋኖ ሳይቀር ተረፍቷል። በዛሬው ለዚህ ብቻ ከሰማንያ በላይ የአፋት ተዋጊዎች ፋኖች ከአፋት ወጥተው አፋባህን መቀላቀላቸውን የደረሰ መረጃ ያመለክታል። አፋባህን ከሚቀላቀሉት ባለፈ አንዳንዶቹ ደግሞ ወደ ትናንት መስመር እየገቡ ነው። እኛ ወንድሞቻችን ላይ ለመተኮስ አይደለም የገባ ነው። ከሰም ክፍለ ጦር ላይ ነገር ጋር ክፍለ ጦር ላይ ለመተኮስ አይደለም የገባ ነው የገባ ነው። የወደ አግዛዝ የህልና ትሬድ ደቅኖብን ነው። ስለዚህ ትግሉ መስመር ማነካ ቆይ ቆይ ቆይ ተረጋጋ። አንተ ካልክና ምናልባት ይህንን በል ተብለህ ከሆነ ወይም ይህንን ነው ስሜት ነው ካለ አንደኛው ማንም ይበል ማንም ይህን አምኖ መነሳት በራሱ ደንቆሮነት ነው፣ ውዳቂነት ነው ኋላ ቀርነት ነው። መነሻውን ጦርነትን ያክል ነገር አለማወቅ ነው። ሰርግ መሰለህ እንዴት ተጠራ። ሰርግ ላይ እኳ ዛሬ ለመድ አጃቢ ለመሆን ኦር የሆነ ነገር ለመሆን መጓጮ በራሱ የራሱ ደረጃ ያወጣል። እና ክላሽ ይዘህ በዛ ልክ አለምን የምታይ የሆነ ቦታ ላይ ሆነህ መሳሪያ ለያዘን ሰው ኦር ሰፈር ላይ ወይ እናት አባት ላይ ስላመፅክ አመፀኛነት ነው። እናት አባት ላይ ስላመፅክ ጎረቤትን ለመግደል መሳሪያ ስለገዛ መሳሪያ ሁሉ የታጠቀው ሰው ያንዳንዱ ኢትዮጵያ ላይ ያለ መሳሪያ የገዛው መንግስት ሊገለብጥ እኮ አይደለም፣ አብሮት ያለውን ሰው ሊገል ነው። በሆነ ነገር የእሱን ትቢት የእሱን ብልግና መሸፈን የማይችል አጋጣሚ ከተፈጠረ ባለጌነቱን በመሳሪያ ሊያረጋግጥ ነው። ጽድቅ ሊያመጣ ነው፣ ሃይማኖቱን ሊሰብክ ነው፣ ቤተመንግስት ሊገባ አይደለም። ያን ነው ያለው። የደገማችሁ ታ የብልጽግናው አገዛዝ ነው ምናምን። የት ታውቋል? ስለ ብልጽግናው እዛ ላይ እኳ አልደረስክም። መጀመሪያ አንተ ራስን ገዛው፣ እናት አባትን ገዛው። ልጆችን ማሳደግ ስለ ተሳነህ አብሮ አደግህን ምናምን በብልግና በስካር ወንጀል ሰርተህ በዛ ቆሻሻዊ ማንነትህ ከመጸጸት ይልቅ በዛ ለመኖር አስበህ እንጂ ከዛ ነጻ ለመውጣት ነው እንዴ? የተሰባሰባችሁ ሰዎች እስኪ ተጠያይቁ። የህይወት ታሪካችሁን እስኪ መጀመሪያ ውሩት። እኔ ከሌ ከሌ እባላለሁ፣ እዚህ ተወልጄ፣ እንደዚህ እንደዚህ ነኝ፣ ይህን ተምሬ፣ ይህን ሰርቼ እዚህ ቦታ ላይ እደርጋለሁ። ስኬቴ ይህን ይህን ይመስላል። ውድቀታችሁንም ተናገሩ። እርግጠኛ ነኝ አንዳችሁም አትናገሩ፣ ቢኮዝ የሚተረክ ታሪክ የላችሁ። እኛም ተጸይፈን እንዘጓዋለን፣ ይህን ከእናንተ ቀብር ጋር እናጠፋዋለን። ቢኮዝ መተረክ መሰማት የሌለበት ነው። በእኛ ዋጋ ላይ ይሄ ማለፍ አለበት። ለልጅ ልጅ፣ ለየትኛውም፣ ለውሻም፣ ለድመትም፣ ለዛፍም ሆነ ለምን ይህንን ታሪክ መስማት የለባቸውም። ቢኮዝ ቢሰሙት ይጣመማሉ። ቢሰሙት መጥፎ ነው የሚሆኑት። አየ እና ይሄ ታሪክ በጣም አሳፋሪ፣ ቀፋፊ፣ ነውረኛ ነው የነውረኞች ነው። ይሄ እንዳለ እንደው ተከድኖ ይብሰል ብለን ከድነን የምናበስለው ነው በዛ ነው የምንቀጥልና አንተ የነንተና እንዳሰው ግድ ምናምን ምናምን በጣም የምታሳፍሩ ናቸው። ነውረኛ የጭንጋፍ ብዛት፣ የባንዳ ብዛት ስለ መረጃው በዚህ ቪዲዮ ላይ የተናገርኩት ንግግር ምክም ሆኑን የሚያሳይ ነው። የእስክንድር የሳይበር አርሚ እስከዛሬ ጎጃም ላይ ነበር፣ ዘመቻው ጎጃም ላይ ነበር፣ በሸዋ ተቀምጦ ጎጃም ላይ ነበር ሲተኩስ የነበረው። አሁን ያንን ትቶ ደግሞ ወሎ ላይ ተኩስ ከፍቷል። ወሎ ላይ እነ ሻለቃ ድርሳን ላይ እነምሪ ወዳጆ ላይ መጠነ ሰፊ ዘመቻ ከፍቷል። ለምሳሌ ያህል ከሚያጋርፉ ፖስት መካከል አንዱ ቀን ጀባር ጌሳነት ግንቦት ሀያ ሁለት ሺ አስራ ሰባት ዓም ራሱን የአማራ ፈኖ ወሎ ብሎ የሚጠራው ስብስብ የመጀመሪያውን ጥይት በሸዋ ህዝብ ላይ ተኩሷል አሰባችሁታል በሸዋ ህዝብ ላይ ተኩሷል። ሁልሽም በሸዋ ህዝብ ላይ በጎጃም በምን ምትሉ፣ ሁልህም ነጣጥለህ ለማስበላት የመጣ ገረድ ተላላኪ አሽቃባጭ እስኪያስቡት፣ በዚህ ልክ የእናንተ ዋጋ ለጥፋት የእናንተ ዋጋ የሆነ ቆሻሻን ለመጥረግ ከቆሻሻ በታች የሆናችሁ ቆሻሾች መሆናችሁን የሚያሳይ እንጂ ጎጃም ወሎ ይህንን እንኳ እናንተ በአንድ በታች ስትናገሩ መግለጫ ስሰ አታፉ ስለ አማራ ውርተ ሎለገው ለጉራ ፈርደው አዲስ አበባ አልገባለሁ ላለው አማራ ተነሳሁ ብለህ አታፍሩ። እናንተ ባረጌዎች፣ ራያ ወልቃየት ብለህ ያንን ሁሉ ትተህ ዛሬ ወሎ ምናምን እያልክ ደግሞ ስትከፋፈል ስታወራ እንደናንተ አይነት ቡሽቲ የተረገመ ሰው ነው የተወለደ። ሁሉ ብዬ አይደለም እኔ። ምን አይነት የኃጢአት ፍሬ ብትሆኑ እንደሆነ አይገባኝም። ፈጣሪ ብቻ ፍርዱን ይፍረድ። ሰውን ከሰው እየነጠላችሁ ደም የምታፋስሱ እንደናንተ አይነት የተረገመ የለም። በቃ ከዚህ በላይ የሚያገዳደን አንፈልግም። ሞታችሁን ለራሳችሁ አድርጉት። ለሌሎች መግደያ ያዘጋጃችሁትን ማንኛውም ነገር ራሳችሁ ላይ እያደርገው ፈጣሪ የሚያደርገው፣ እናንተም እሱን ሞክሩና ቴዎድሮስን ሁኑ። ኩምረት በላጆ የሚመራው የአማራ ፋኖ በወሎ ቤት አማራ ልጅያ ስኮር በትርሳም ዳህነ መሪነት ከወሎ ተነስቶ ሸዋ በመግባት የአማራ ፋኖ ሸዋ ጠቅላይ ግዛት ዝ የማህመድ ቢሆን ኮር እስቲ ጎማ ተራራ ክፍለ ጦር ግሽናቤል ብርጌ ደምስ ብርጌድን ዛሬ ከሌሊቱ 11 ሰዓት ጀምሮ ማጥቃት ሸዋን በይፋ ሞቀት ጀምሯል። ያ ይህ መረጃ ለማጣራት ስሞክር ግን የደረሰ መረጃ ውሸት ነው፣ ውሸት ነው። በሬ ወለደ የሚል መረጃ ነው። እንደዚ አይነት ዘመቻ ጭራሽ የለም የሚል መረጃ ነው የደረሰን እዚህ ትልቅ ህዝብ የወጣ አማራ ነኝ የሚል አሁን በቦንብ በቡድንና በሰፈር ልጅነት ተደራጅቶ እራሱ አማራን እያጠፋ ነው። አሁን እንዳለ በሮ በላ ቆይ ቆይ ቆይ፣ ሽመልስ ሽመልስ ሽመልስ አበራ ጆሮ ምንድን ለማለት ነበር ስታወራ የነበረው? እስኪ እንደው ትንሽ እፈሩ ሀብታም አያሉ መናም ዛሬ የምትቀደዱ የትኛውም ቦታ ላይ ያጠፋችሁትን ጥፋት ተውት። መድኃኔ ዓለም ያስከፍላችሁ። መድኃኔ ዓለም ፈጣሪ እግዚአብሔር ባላችሁበት ምንም ሁሉም ነገር ይካዳችሁ። እሱ እንዴት መክፈል እንዳለበት ያውቅበታል። መክፈል ማስከፈል ከፈለገ ማለት ነው። እና እሱ ያስከፍላችሁ። የሰው ልጆች እንዲመጫወቻ ሆነን ተፈጠርንም ችግር የለውም። እሱ የፈጠረን ይፈር። ግን አንተ ሽመልስ አበራራ ጆሮ ወጥተ ስታሾፍ የነበረው ፋኖ ፋኖ እያልክ የፈነንከው ምን እንዲመጣ ነበር? አንድ ቀን የአምስት ሚሊዮን ተማሪዎች ትምህርት ማቋረጥ ትውልድ ትውልድ ሲሞት ያልተሰማችሁ የጤና ተቋማት የትምህርት ተቋማት ሲወድሙ መሰረተ ልማቶች ሲወድሙ ያለው አልተሰራለትም፣ ወደ ኋላ ተጎትቷል ተብሎ የተነሳ ሌላ ቦታ ላይ ያለ ሰው ሰላም አጣ፣ ልማት ማልማት አልቻለም ተብሎ የተነሳ ያደረጋችሁትን ሁሉ ነውር ቁጥርና ዛሬ አታፍሩም፣ ደግሞ ትወጣላችሁ፣ ትናገራላችሁ። እናንተ እነማን ናችሁ? እንዲሁ ሰዎች ናችሁ ወይ? የትኛውም አካባቢ ላይ ተፈጠሩ አላቅም። በሆነ በሆነ ነገር ባላክከው የሚመጣ እንደናንተ አይነት ሰው ግን ተፈጥሮ በታሪክም ሰምቼ ስለማላቅ ነው ሞት የሚያስደስተው እልቂት የሚያስደስተው የሰዎች ሞትና መፈናቀል የሚያስደስተው እንዲህ አይነት የተረገመ የተዋረደ ትውልድ እኔ የትም ቦታ ሲፈጠር አላየውም። ደግሞ የእናንተን ትፋት እየላሰ ደግሞ ከእናንተ በላይ የሚያብድ የተረገመ አለሁን። እነዚህ መናገር እስከማቆም ድረስ በጎ ነገር ሰው ካልወደደ ይበለው፣ መጨረሻው ላይ ይናገራሉ። በቃ ጀስት እስካሁን የተናገርኩት በቂ ነው። መስማት ለሚችል አይኖ ማን እንደሚያሸንፍ አውቃለው። እንደ እናንተ አይነትና እናንተ የምትነዱት መንጋም ቢሆን ጉድጓድ ይገባታል። እንዲተርፍ ነው የተናገርኩት። አልተርፍም ካለስ ለምን ጉድጓድ የማይገባ እና ሽመልስ ጆሮ ምን ስትል ቆይተህ አሁን ደግሞ ልታወራ መራ አውረሞ እያልክ እዚህ ላይ ከምትገባ አንተ ሙያህን አክብረህ አትሰራም ነበር አንተ ዛጋ አክብረን ዛጋ ወደንህ እዚህ ለረከሰ የሰዎች እልቂት ተሰላፊ የሆነ ህዝብ አስጨራሽ ሆንክ። እግዚአብሔር መዓት ያወርድብህ ምል አንተ ነው አንድ ሚሊዮን ዓመት እኛ እንገዛቸዋለን እየተባለ እየተፎከረ የሀገሪቷ ባለቤት እኛ ነን፣ እኛ ያልፈቀድንለት አይሾምም፣ አይሻርም፣ አይለወጥም የሚል አቋም እያንጸባረቀ ያለውን ድፍረት ካለ ያንን መናገር ነው። ሰማዩን ምድሩም የኛ ነው የሚሉትን መናገር ነው። ግን አየህ እንዲህ ያለ የከፋ ዘረኝነት ሲጠናወትህ ሚዛን የሚባል ነገር የለም። እኔ ታበደው ጋር ብሬ ማመድ የለብኝም ብዬ ስለማስብ ነው። እኔ በተለያየ መድረኮችን ስመራ በዚያው በዘራፊው መንግስት የክፍለ ጦሩ ማህበራዊ ዘልፍ ሀራፊ እና የወረዳው ጊዜ አስተዳዳሪ አድርጎ ነው ስልጣን የሰጠኝ ያሰራኝ። እስከ ትናንትና አድረስ ሳይ ያለመዝረፍ ያለመሰረቅ ውንብድምና ከመፈጸሙ ውጭ ህዝባዊ አላማ የሌለው መሆኑን ለሕዝቤ አስረዳለሁ። የአማራን ሕዝብ ብሎም የኢትዮጵያን ሕዝብ እጅግ በጣም ክደት ስለፈጸምኩ ይቅርታ ጠይቃል። ይህ ቡድን ከፋፋይ ቡድን ነው። መስሎት የወጣው ሰው ነው እንደዚህ የሚለው ማንን ነው የሚሰማ አካል አድማ የተመልካቹ ደግሞ ብዙ በተለይ እዚህ ሶሻል ሚዲያ ላይ እኔ በግል የታዘብኩት እኔ የኖርኩትን እውነት ስናገር ጠማማው የሚበዛበት ነውረኛው ጭብጨባ የሚወደው እንደ ሳት ራት ብን ብን ብሎ ለመጥፋት የሚጣደፈው በማንነቱ በራሱ ላይ እንደ ሰው እንደ ታላቅነት ከማሰብ ይልቅ እንደ ገለባ ራሱን የሚቆጥርና በራሱ ላይ ነውርን እየዘራ ራሱን ለማጥፋት ራስ ጠል ሆኖ ያገኘውና ይሄ ሰው የሚናገረው እውነቱ ነው ግን እውነት እንዲናገር መድረክ አልፈቀድንም መድረክ ቢዘጋጅም እሱ ለማጥፋት ነው እየሰራን ያለ ነው። ሶ ይበለን። እኛ እስከጠመምን ድረስ እውነት እስካልፈለግን ድረስ ለበሽታችን መፍትሄ እስካልፈለግን ድረስ መከራችን ቢበዛ ወደን ነው። ከቆጨን ዛሬ በጎ ነገር እንውደድ፣ ለበጎ ነገሮች እድን እንስጥ፣ እነሱን እንስማ፣ ወደዛ እንሽቀዳደም። ከዛ ውጭ ግን ከገዳዮቻችን ጋር እየተመካከልን የእነሱን ነውር እየሰማን እንድናለን የሚለው አልተሳክቶም። ሁለሽም የዘራሽ ሁን ታጭያለሽ፣ መጠበቅ ነው ውሏችንን ማየት የዛን ፍሬም መጠበቅ ግዴታችን ነው። የሚቀየር አይደለም። ትልቅ የሆነ የዲስፕሊን ችግር ያለበት ትልቅ የሆነ የስነ ምግባር ችግር ያለበት እርስ በርስ ሰው ተግባብቶ የማይሰራ በተለይ በሬ አራጅ አለ በተለይ የሚሻን በሬ እያሰ የሚያርድ፣ የሚዘርፍ፣ የሚሰርቅ በላይ ሙጋውን ደግሞ ህዝብን መኪና እያስቆመ የሚዘርፍ ቡድን ነው። ጽዶየ ባለውበት አሁን ማተብ ታግቷል። አንዳንድ ሚሊዮን ድረስ እየተጠየቀ ዝርፍ እና እየተፈጸመበት ያለበት ሁኔታ ነው። አሁን ወደ ላይ ስማዳም ከርኩም በኋላ በተመሳሳይ ማለት ቡድኑ መሳሪያ ይሰርቃል፣ ይሸጣል፣ ለግሎ ያደርጋል፣ ብር ያሰበሰባል፣ ከያዝ ለግሎ ያደርጋል። አጠቃላይ ህልሙ ገንዘብ የመሰብሰብ የመዝረፍ፣ የመጽረቅ እንጂ ሀገራዊ ልማት ያስተሳሰብ የለም። አጠቃላይ ራያቸው ሰርቆ ራስን መለወጥ፣ መበፀግ እና ድርጅቱን ወይም ደግሞ ይህን ስርዓት ገልብጦ አማራ ህዝብ እንቅልፍ እንዳይወስደው ሰላም ማሳጣት እውከት መፍጠር ካልሆነ መስጠቀር፣ እርግጠኛ ነኝ አይሳካም። ይህ ዘባፊ ቡድን ሀገር አያሻግርም፣ ክልሉን አያሻግርም፣ የራሱንም ህይወት አያሻግርም ብዬ እዛ እንደሚቀሰቀሰው እንደሚወራ አይደለም። እኔ የደረሰብኝ አንድም ተጽዕኖ የለም። አቀባበላቸው ቦታ በልልታ ቤተም ጋ ደህንነቴ ተጠብቆ ደህንነቴ ተጠብቆ በሰላም እንዲኖር በመደረጉ መንግስትን እጅግ በጣም አመሰግናለ። መከላከያን እጅግ በጣም አመሰግናል። ስለዚህ የቡድን ህዝብ ነገር ህዝብ ወጥቶ መታገል አለበት። በቃ እጅን አንስቶ መታገል አለበት፣ መዋጋት አለበት፣ ማረም አለበት። ይህ ግን በቀላል ነገር አኩርፌ ትልቅ የሆነ ስህተት ሰርቻለሁ፣ ስህተቴን ይቅርታ ጎለኛል። መንግስት ይቅርታ ጠይቅ ያለው ከዚህ በኋላ ራሴን አርሜን አስተካከየ ከመንግስት ጋር እቆማለሁ። ለዘራፊ ቡድን አባላት ላሉት በግልም ተነጋግረናል አሁን በራ ላይ ያላችሁ አሁን ደጋ ላይም ያላችሁ ተልእኮ ይዛችሁ እየፈጸማችሁ ያሉት ተነጋግረናል። ወደ መንግስት እንግባ እጃችን እንስጥ ብለን ተወያይተናል። ጉዳዮቹ ሳይሳኩ ቀርቶ በተናጠልም ብንገባ የሚደርስባቸው አንድም ተጽዕኖ የለም። መንግስት ሩሩ ነው፣ መንግስት ወደ ሰፊ ነው፣ መንግስት ቻይ ነው። ስለዚህ እናንተም ቢሆን እንደኛ ወደ ወረዳችሁ ኑ። ወደ ሰላም ቦታ ወረዳችሁ ጋር መታችሁ ቤተሰቦቻችሁን መምራት ትችላላችሁ። ከመንግስት ጋር ነው ጋር መሰለፍ ትችላላችሁ። የዘራፊው ቡድን እይታ እናንተ ታውቃት አላችሁ እኛም እናውቀዋለን። አገርን ማድማት አገርን ማቁሰል አገርን መሸጥ ክህደት መፈጸም ካልሆነ ሆነ በስተቀር የግል ወዱን እያግበሰበሰ የግል እንትኑን ለመምራት ካልሆነ በስተቀር ህዝብን አሻጋሪ አይደለም፣ ህዝብን አዳኝ አይደለም። ስለዚህ የተከተለው አቅጣጫ አውቶማቲካሊ ስህተት ነው። እኛ ሀገር እጭ ይቻላል ከሎኒ እጭ ይቻላል ባንዳውኛል እሳስ ይቻላል ይሄን ገምግም ያለ ስለዚህ ከዚህ በኋላ አልሸወድም ጫካ ላይ ያላችሁ የዘራፊ ቡድን አባላት ይቅርታ ጠይቁና ሀገራችን በጋራ ሆነን እናልማ ነው። ሀገራችን በጋራ እናልማ፣ ለሰላም እንታገል። ከሰላም የበለጠ የለም። የአማራ ህዝብ እያለቀ ነው። ይሄ ፖለቲካ ስራ ተሰርቶብ ነው። የአምስት አመት ስራ ነው የተሰራ። እርስ በርስ እየተካካር ነው። እርስ በርስ እየተወነጃጀል ነው። እርስ በርስ እየተፈላለግ ነው። ይህን አስተሳሰብ ትተን አማራን እና ኢትዮጵያን በአንድ ላይ እንገንባ። ይቅርታ ጠይቆ ወደ ወረዳችሁ ግቡ፣ ለመንግስት ስጡ እላለሁ አዎ ይህ ከፋኖዎች ክፉ ወጥመድ ወይም የባንዳነት መንበር ራሱን ነፃ ያወጣው አንዱ በመከላከያ እጁን ሰጥቶ በቀረበለት ሰላም ጥሪ ላይ ህይወቱን ያተረፈ ከገባበት የተሳሰጠው ወጥመድ ነፃ የወጣው አንዱ ኢትዮጵያዊ ከአማራ ክልል ላይ ፋኖ በሚለው ወጥመድ ውስጥ የነበረ ሰው የሚናገረው ንግግር ነው። ከዚህ ሰው ምን ሰው ምን ተማረ ሰው መዳን ይፈልጋሉ ወይ? ሰው በእውነት የሚያወራው የሚናገረው ሁሉን ነገር የሚያደርገው ያለ ለመዳን ነው፣ ለመስማት ነው፣ ለመስማማት ነው፣ የሚያወራውን ችግር እንዲቀረፍ ለማድረግ ነው፣ ወይስ በዛ ችግር እያወራ ችግር እየተረከ በችግር ውስጥ ለመኖር? ጥያቄው ለእያንዳንዱ ሰው የሚሆን ጉሏችን ምን አየ? አይናችን ምን አየ? ጆሮአችን ምን ሰማ? እጃችን ምን ነካ? መላሳችን ምን ተናገረ? ይህንን ብድሩ ቢከፈለን ምን አይነት ብድር ያመጣል? በእውነት መልካም ካደረግን ዘመንን በመልካም የምንሻገር የምናሻግር ስለሆንን መፍራት የለብንም። በተቃራኒው በማይገባ ቦታ ላይ ከሆነ ግን ጥያቄ ውስጥ ነን። ራሳችንን እናድን። እያንዳንዱ ሰው መጀመሪያ ራሱን ያድን። እኔ እንደ ጉባለች የምናገረው ሁሉም ሰው ራሱን ያድን፣ ራሱን ጥሩ ታሪክ ይጻፍ። ስለ ራሱ ሲናገር ስለ ራሱ ሲያወራ የሚያስከብረውን ማንም ፊት የሚያኮራውን ነገር ይስራ ያውራ እንጂ ሌላው ደው ገብስ ነው። ሁሉም የዘራውን ያጭድ ዘንድ ዘመኑ አሁን ስለሆነ ያንዳንዱ፣ ማንም ማንን ማታለል አይችልም። ይሄ አስመሳይነት ዘመን ነው። እንደዛ እያለ ያለው የሚበጀውን እንትን ይበል። ጥሩ ነገር ስለተጠላ፣ መጥፎ ነገር ስለተወደደ ሰው የወደደውን ያግኝ። ጥሩ የወደደም ጥሩ ነገር ያገኝ፣ መጥፎ የወደደም መጥፎ ነገር ያገኝ። ኢትዮጵያ ግን ትሻገራለች። ቆሻሻ ነገሮችን ሁሉ ቀብራ ከዛ ጋር የተነካኩ ነውረኞችን ሁሉ ቀብራ ኢትዮጵያ ከፍ ከፍ ትላለች። እሱን እኔ ማረጋገጥ እችላለሁ። በሰፊው ብንናገርም ሰው እስካልፈለገው ድረስ ባንናገርም ኢትዮጵያን ማሻገር ደግሞ ጀግንነት ነው፣ ግዴታ ነው በዚህ ዘመን ስለተፈጠረ ኢትዮጵያ ተበጽ እግዚአብሔር ኢትዮጵያ በድል ትቀጥላለች።